ኤፍሬም እሷ ካልወጣች ማለት ነው፣ ህይወታቸው ሰላም አይሆን። በቃ እኔ እንድታደርግልኝ የምፈልገው አንድ፣ ከአብርሽና ከሩታ ህይወት ሄርሜላን ማስወጣት፣ ሁለት ደግሞ ጋሽዬ ከሩታ ጋር ቁጭ ብሎ እንዲያወራ ማድረግ። ዳባት ሊሰማው ይችላል፣ ግን ለአንዴና ለጋሚ አሁንም እኮ አዝኗል፣ ሲፋቱ እኮ አዝኗል። ከዚህ የበለጠ ሐዘን ሊኖር አይችልም። አንተ የአብርሽ ወንድም ደስታው የምትፈልግ ከሆነ በቃ ጋሽዬን ለመጨረሻ ጊዜ ሄዳ ከሩታ ጋር አገናኛቸው። እሺ አብርሽን በሌለበት ከአብርሽ ጋር ጭቅጭቅ ይፈጠራል ካልክ፣ አብርሽ በሌለበት ሩታና ጋሽዬ ብቻ እንዲያወሩ ፍቀድላቸው። እኔ ሩታ ከዚህ በላይ መጫንም አልፈለግም። በጣም ብዙ ተጨንቆት ገብቶሃል? አሁን አንተ ስላልገባህ ነው። አብርሽ ደግሞ አሁን ላይ ተጸጽቷል። ገብቶሃል? ትዳሪን ይፈልጋሉ እያለ ነው። ሩታና ጋሽዬ ከተገናኙ እኔ እግዚአብሔርን ነው ብለህ ሩታ እንደማታሳፈረ ቃል ይገባዳሉ። አባትና ታይዛ ነበር መጥፎ ትልልቅ ሰው አይዘንም አልቀስብኝ የሚባለው ለዚህ ነው። እና እኔ አባቴ በጣም ያዘነውና እሺ ላይ ሲያዝን ደግሞ ቁጭኖ ማየት በጣም ከባድ ነገር ነው። ሰላም ሰላም ቤተሰቦች፣ ሰዎች እንዴት ናችሁ? እኔ ገና ነኝ እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ሁላችሁም ባላችሁ በሰላማችሁ ብዝት ይወልልኝ። ያው ትንሽ ጠፍቻለሁ አውቃለሁ። ከና አብሪሽ ከን ከጀማው ጋር አንድ ላይ ሆነን ቡታጀራ መጥተናል። ደስ የሚል ቆይታ እያሳለፍን ነው፣ እግዚአብሔር ይመስገን። አንዳንድ ነገሮች ቢዳብሩንም ቢያስከፉንም ግን በዓሉን ከቤተሰብ ጋር ተገናኝተን ያው ቤተሰብ ናፍቆት አለ ምናምን፣ እግዚአብሔር ይመስገን። ቤተሰብ ራሱ ከረጅም ቆይታ በኋላ ነው ያገኘዋቸው እና ከቤተሰብ ጋር ራሱ ጊዜ ማሳለፊ በጣም ደስ ብሎኛል። እናቴም አባቴም በጣም ናፍቀው ነበር እና በዚሁ አጋጣሚ መስቀል በዓልን ከቤተሰብ ጋር እያከበረን እንገኛለን። እናንተም ውጭ ላላችሁ በጣም መልካም እንመኝላችኋለሁ። እንኳን አደረሳችሁ በያላችሁበት መልካም በዓል እላለሁ እና ዛሬ ላይ ደግሞ በአንድ ሀሳብ ወደ እናንተ መጥቻለሁ። ያው አብዛኞቻችሁ የምታውቁት ነገር ነው። አብርሽ ሩታም ቡታ ጀራ ነው ያሉት እና ደግሞ በዚሁ አጋጣሚ ኤፍሬምን ጠርቼው ያለውን ነገር ማስተካከል ከቻለ ያው ብዙ ነገር እየለፋ ነው እየጠራ ነው አውቃለሁ። ግን ደግሞ ይበልጥ የሚያስታርቅበትን መንገድ አሁን ላይ አለ። ለምብትሉ ሩታም አብርሽም እዚሁ ስላሉ ጋሼ ይህም ደግሞ ታጀራ ነው እና ጋሼ እና አብርሽ ሩታ አንድ ላይ ቁጭ አድርጎ እንዲያገናኛቸው ለመጨረሻ ጊዜ ኤፍሬምን ልጠይቀው ነው ያው ከኔ ይልቅ ጋሽዬን አባቱ ነውና መለመን ከቻለ ጋሽዬም ቢያይለውም ብዬ ስላሰብኩ ነው። ለምብትሉ ጋሽዬም ስለሚፈልገርኩ መሀል ላይ መጠላታቸው ስለማያስደስተው ለአንዴና ለመጨረሻ ጋሽዬ እዚህ መሀል ላይ ገብቶ፣ አውቃለሁ፣ ተፋተዋል አብርሽ ፈርመዋል፣ ግን ደግሞ መቼም ቢሆን እኛ አብርሽና ሩታ መሀል ላይ ተስፋ ቆርጠን አናቅም። ለምብትሉ የሚያስተሳሰራቸው በመሀላቸው ልጅ አለ። እነሱ ቢለያዩም አንድ የሚያደርጋቸው ልጅ አለ። በማላቸው እና መቼም ተስፋ እንቆርጥም። ተለያዩ ብለን እጃችን አጣጥፈን አንቀመጥም። ምናልባት እናንተ እስከዛሬ ምንም ነገር ያላደረግን መስሏችሁ ሊሆን ይችላል፣ ግን እኛ አይመለከትንም፣ እንዲህ ብለን አናወራም ለምትል እንደ ጓደኛ እንደ ቤተሰብ ማድረግ ያለብን ነገር እናደርጋለን። ከዛ ውጪ ግን ሚዲያ ላይ ወጥቼ እንዲህ እንዲህ እንዲህ አደረኩ ብዬ አልናገርም ለምትሉ ለህሊናዬ ብዬ ነው የማደርገው ነገር። እኔ ላይ ቢሆን ጓደኛዬም ነው እና ይህ ነገር እንዲሆን ስለማልፈልግ ነው። እና ሩታ ብዙ ተጎርታ ሊሆን ይችላል፣ ብዙ ነገር አጋጥሟት ሊሆን ይችላል። በእርግዝናዋ ወቅት መንከባከብ በነበረባት ጊዜ ሳይንከባከባት ቀርቶ ሊሆን ይችላል፣ እሱም ነገር አናዶት ሊሆን ይችላል። እና ለአንድና ለመጨረሻ ግን ዛሬ ላይ የመጣውት ኤፍሬም ጋሽዬን ይዞ አብረሽና ሩታ እንዲያገናኛቸው ስለምፈልግ ነው በቃ ያለን የመጨረሻ ተስፋዬ ነው ወይ ከሩታ ቤተሰብ ጋር ጋሽዬን ይዘን ሄደን በቃ ቁጭ ብለው አውርተው ሚዛናዊ ፍትሕ እንዲጠይቅልን ነው የምንፈልገው ጋሽዬ ማለት ነው። ያው የፍርድ ቤት ቀጠሮ ጊዜ እንደሰጣቸው ታውቃላችሁ። ከራሳቸው ጋር ምናልባት ሐሳቡ ሊቀይሩ ይችላሉ ብሎ ፍርድ ቤት ውሳኔውን አላጸደቀም እና ጋሺ በዚህ ሰዓት ነው መግባት ያለበት ብዬ አስባለሁ። ሁላችንም ሰዎች ስንሆን አንዳንድ የተሳሳተ ውሳኔ ልንወስድ እንችላለን። በችኮላ በስሜታዊ ሆነን ማድረግ የሌለብን ነገር ልናደርግ እንችላለን፣ እና እኛ ደግሞ አብርሽና ሩታ እንዲታረቁ እንፈልጋለን ከምንም በላይ ማለት ነው። ከነሱ ብዙ ነገር ተምረናል፣ ብዙ ነገር ተካፍለናል። እውነት ትዳር ላይ ሊያጋጥሙ የሚችሉት ነገሮች በብዙ አስተምረውናል፣ በብዙ ነገር ማለት ነው። ችግርንም ደስታንም የማህበረሰብንም ኑሮ በአብርሽና በሩታ ተመልክተናል ከምላችሁ በላይ ማለት ነው እና ዛሬ ላይ ግን ሁለቱም እንደዚህ ሆነው የየራስ ህይወት እንኖራለን ማለት በጣም ደበረን አብርሽም ሌላ ህይወት የለውም ከሩታ ውጪ ሩታም ከአብርሽ ውጪ ሌላ ህይወት የላትም እና ለሁለቱ መታረቅ ነው የሚያስፈልጋቸው ለሁለቱ አንድ መሆን ነው የሚያስፈልጋቸው ብለን እናስባለንና ጋሽን አግኝቸው ነበር። ለባል ከመጣው በኋላ ግን ያው ቤተሰብ አለ፣ ሰው ሙሉ ነው። ምጫን አልፈለግኩ። በባል ማግስት እንደዚህን አይነት ሀሳብ አውርቼ ጋሺ የነመረበሽ ዛሬ ላይ ግን ጋሺ ባናገረውን ትንሽ ባህሉ ስላለፈ፣ ባሉ ትንሽ በረድ ስላለ አሁን ላይ ግን ባናገረው ችግር የለውም ብዬ ስላሰብኩኝ ነው ኤፍሪምን የጠራውት፣ ለምትሉ በቃ ለአንዴና ለመጨረሻ ጊዜ ኤፍሬም። ሄዶ ጋሽዬን አናግሩት አብርሽና ሩታ እንዲያስታርቅለን ነው የምፈልገው። በቃ ከዚህ ውጭ ያለን ተስፋ አለ ብዬ አላስብም። ነገሩ እየተባባሰ እየተባባሰ ወደማንፈልገው ነገር እየሄደ ነው። የዚህ ሁሉ ምክንያት እንትና እንትና እንትና ማለት አልፈልግም። ያው ታውቁታላችሁ። የዚህ ትዳር መፍረስ ማማ እንደሆነ ጠንቃችሁ ታውቃላችሁ። እና እኔ አሁን የሆነ ሰውን ጥፋተኛ ላረግ አልመጣሁም። የሆነ ሰውን ልወቅስ አልመጣሁም። ለአብርሽና ለሩታ የሚበጃቸውን ይወት በቃ ማድረግ ነው የምፈልገው። በቃ ደስ ብሏት ብትወጣ ደስ ይለኝ ነበር። ኤርሜላ የምትባል ልጅ ማለት ነው። ከህይወታቸው መሀል ብትወጣ ነገሩ እንደሚስተካከል ነገሩ እንደሚረጋጋ አውቃለሁ። ግን ደግሞ ከህይወታቸው አልወጣም አለች እንደዚህ ተለጥፋን የቀረችውና አብርሽንም በዚህ ልክ ከእሷ ጋር እንደዚህ ማድረጉ ለምን እንደፈለገ አልገባኝም። ግን ጋሽዬ እሷም ቡታጀራ ከሆነች ኤርሜላ ጋሽዬንም እንዲቆጣት ማድረግ አለባት ምናልባት ትልልቅ ሰው ከሰማች ሚላትን ሀሳብ ካወቀች ጋሽዬንም ሄዶ በስነ ስርዓት እንዲያናግራት ነው ፈልገው ይሆነ። በቃ በጣም በዛ። እግዚአብሔርን የሁለታቸው የትዳር መፍረስ ዋነኛ ምክንያት እሷ ናት። በመሀላቸው ጣልቃ እየገባች ማለት ነው። ምናልባት እኛም ጓደኞቹ ልንሆን እንችላለን በማያገባን ገብተን በማይመለከተን ገብተን ነገሮችን ለማስተካከል ይባስ አባብሰነው ሊሆን ይችላል እና ምናልባት እኛም ጓደኞቹ ስህተት ሰርተን ሊሆን ይችላል፣ ነገርን ለማስተካከል ነገሩን ጥሩ መንገድ ለማስያዝ። ነገር ግን አንዳንድ ስህተቶች ሰርተን ሊሆን ይችላል፣ በክፉ አስበን ላይሆን ይችላል ግን እናንተም ልትረዱ እንፈልገው። እኛ ጓደኞቹ የአብርሽ ጓደኞች አንድ ቀንም ለእነሱ መጥፎ አድርገን አንችልም። ምናልባት ግን አንዳንድ የምናደርጋቸው ነገሮች ለማስተካከል የምንጥራቸው ነገሮች ነገርን አበላሽተን ሊሆን ይችላል። ብቻ ይቅርታል ካጠፋን ሁላችሁንም በጣም ይቅርታ። ግን እኛ አንድም ቀን የአብርሽና የሩታ ጠላት ሆነን አናውቅም። በእውነት ነው እምላችሁ አንድ ቀንም ማለት ነው። እኔ ዛሬ ላይ በታረቁልኝና ባየዋቸው ብዬ የምመኝ ልጅ ልክ እንደናንተ ማለት ነው። እናንተም የአብርሽ ደስታ የአብርሽና የሩታ መታረቅ እንደምትወዱት ሁላ እኔ በህይወቴ ምናፍቀው ቀን ያ አሁን ላይ ማለት ነው። በጣም ነው ምወዳቸው፣ በጣም ነው ማከብራቸው። እኔ ለአብርሽም ለሩታም ትልቅ ቦታ አለኝ። አበላልጬ አላያቸውም፣ ሩታን ከፍ አድርጌ አብርሽ ዝቅ አድርጌ፣ አብርሽ ደግሞ ከፍ አድርጌ ሩታን ዝቅ አድርጌ በሕይወቴ አይቼም አላውቅም። አብርሽን እንደምወደው ነው ሩታን የምወዳት ሩታን ደግሞ እንደምወዳት ነው ማናችንም እግዚአብሔር ይመስገን፣ እንኳን አደረሰ ልበል ድጋሚ አብረን ብናሳልፈውን በዓሉ እንዲያሳልፍ ነው በዓል እግዚአብሔር ይመስገን። ሁላችንም ነው፣ የቡታ ጀራይ ሶር ይቀራል። ሁሉም ተሰብስቡ የቀረ ያለ አይመስለም። እና ሁላችንም ተሰብስበን አገራችን ላይ እያከበርን ነው፣ ደስ ሚል ጊዜ እያሳለፍን ነው። እና ይፋ ዛሬ ላይ እየጠራሁ አንድ ነገር እንድነግር ነው ያው ሩታ ቡታ ጀራ እንዳለች ታውቃለህ፣ እና አብርሽም ቡታ ጀራ ነው። ይህንን አጋጣሚ ለአንተ ምቹ ጊዜ ነው ብዬ አስባለሁ። እንደ ወንድም እየደከምክ ስለሆነ ይበልጥ ደግሞ ማድረግ ትችላለህ ብዬ ነው ጋሽዬን አውርተ ከሩታና ከአብርሽ ጋር ቁጭ ብለው እንዲያወሩ ማድረግ አለብህ ብዬ ሰላሰብኩኝ፣ ነው ዛሬ በካሜራ አንተን የጠራውም ማለት ነው። ምን መሰለህ ነው ይህ ነገር አድርጌዋለሁ አድርጌዋለሁ። ሰላም ሩታ ነበረችም። ከሩታ ጋር ከተገናኘሁ በኋላ ከአብርሃም ጋር የተገናኘሁት ያው ቀጥታ እንደመጣሁ ማንንም አላገኘሁም። አሩታን ያገኘሁት ከሩታ ጋር ከተገናኘሁ በኋላ ከአብርሃም ጋር ለመገናኘት ሞክሬ ነበር። አብርሃምንም ጋሽዬንም አንዳንድ ነገር ብዩ ጋሽዬን ተቆጥቶት ብዙ ነገር ብሎታል። ያለ መግባባትም ነገር ተፈጥሮ ነበር። ጋሽዬ አብርሽ እኔ ነበር ያወራ ነው ብዙ ያለመግባባቶች ውስጥ ነገር ተፈጥረዋል። ያው ጋሽዬ እንደሚታወቀው ከዚህ በፊት አዲስ አበባ ድረስ መጥቶ ነገሩ ሳይስተካከል ተመልሷል እና እሱ ነገርም ተነስቶ ነበረ። እኔ አባት እፈልለው ወይ እንደ አባት ክብር እየሰጠኝ አይደለም ወይም ደግሞ እኔ ምልክ ነገር እያደረግክ አይደለም እያለው ነበር እና እኔ እንጃ፣ እኔ ጣኑ ግራ ይገባኛል ላይ ምክንያቱም እዚች ጋር አባቴም በበዓል በዓል በሰላም በደስታ ነበር ማክበር የነበረበት እኛ ልጆቹ ስንመጣ እሳይ ልጆች መጡ ብሎ በደስታ ነበር በዓልን ማክበር የነበረበት። አንዳንዱ ያው ቪዲዮ ላይ ነው፣ አብዛኛው ቪዲዮ ላይ ደግሞ እየሳቀ ነው የምትወጣው። ሁሉም ገመናንም አታስወጣውም እና በተለይ ደግሞ እንደዚህ እናት ያባት ሲሆን ደግሞ ሚዲያ ላይ ብዙም ገመና አታስወጣም እና ለዛም ነው የጋሽን መቅረጽ ያልቻል ነው አይ እኔ እኮ አሁን መቅረጽ አይደለም አሁን እኔ ካሜራ ላይ ምናምን እንዲወጣ ምናምን ሳይሆን ነገሩን አብርሽና ጋሽን ካገናኘ በጣም ደስ ይላል። አጋሽን አይቷ ግን ጋሽን በጣም ነው ያዘ ነው። በቃ አብርሃም በጣም የሚወደው ልጅ ነው። በጣም ከምልህ በላይ አብርሃም በጣም ነው የሚወደው እና አሁን ላይ ደግሞ እንደዚህ ሆኖ ሲያየው በጣም ነው ያዘ ነው። ከምልህ በላይ በጣም ያዘ ነው። በህይወት ዘመነ ደግሞ አባትና ታይዛ ነበር መጥፎ ትልልቅ ሰው አይዘንም አልቀሰብ የሚባለው ለዚህ ነውና፣ እኔ አባቴ በጣም ያዘነውና እሺ ላይ ደግሞ ደሙ ቁጭሎ ማየት በጣም ከባድ ነገር ነው፣ እና ብቻ ይከብዳል። ከሩታ ጋርም አገናኛቸዋሉ አንተ ባትልም ሀሳቡ ስለ አይወጣ። ከጣም አመሰግናለሁ እግዚአብሔር። እኔ ጓደኞቼ ምን እንደምላችሁ አላውቅም። ሰው ቢሰዱባችሁም ሰው ቢሆን ነገር እንብዳችሁ፣ እናንተ ግን የሰውን ወሬ ሳትሰሙ ጓደኛችን ነው፣ ብዙ ነገር አብረን አሳልፈናል፣ አብረን ጠጥተናል፣ አብረን በልተናል እያላችሁ ከኔ እኩል የሱ ትዳር እንዳይፈርስ በጣም እየለፋችሁ ነውና በጣም ነው ማመሰግነው። እግዚአብሔር እናንተም የለፋችሁለት ነገር ፍሬ አግኝቶ ቢሆን ኖሮ በጣም ደስ ይለኝ ነበር እኮ። ፍሬ እንዳይፈራ በቃ ግዴታ አብርሽና ሩታ ጋሺ በቃ ከአንተ ጋር ቁጭ ብለው ማውራት አለባቸው። ነገር ለምሳሌ ሩታ ጋሺን በጣም እንደምታከብረው አውቃለሁ በጣም አላ ነው ለእሷ ቦታ ጋሽዬን ቦታ እንዳለው አውቃለሁ ሩታን ቦታ እንዳላት አውቃለሁ። ስለዚህ ሩታና ጋሽዬ ከተገናኙ እኔ እግዚአብሔርን ነው ብለህ ሩታን ደማ ተሳፈረ ቃል ገባዳሉ ከዚህ በፊት እኮ የነበረ ተፈጥሯል። ይዛኔ እኔ ነበርኩ ይፋ። ለምን መሰለህ ይዛኔ አብርሽ የሚያደርገው ነገር ጥፋተኛ ስለነበር አብርሽ ደሞ አሁን ላይ ተጸጽቷል ገብቷልና ትዳሪን ይፈልጋሉ እያለ ነው። ስለዚህ አብርሽ በተጸጸተበት ሰዓት ላይ አሁን ላይ ሩታ መሄዱ በቆጮ ሰዓት ላይ ጋሽዬን ሩታን ብታገናኘው ማለት ነው። ጋሽዬ መልሳታል ሩታን ማለት ነው። አሁን በኔ ቦታ ብትሆን ደግሞ ግን ያው ያልገባክ ነገር ቁጭ ብሎ የሆነ ሰው ላይ መፍረድ በጣም የሚያስጠላ ነገር ነው። አንተ ብቻ አይደለም፣ ማንኛውም ሰው ቁጭ ብሎ በሚያየው ነገር ምናምን ነገር መፍረድ የሚያስጠላ ነገር ነው። አሁን ላይ እየታዘብኩት ያለው ነገር ማለት ነው። እንደዚያ ሰዎች ደግሞ አድቡ በቃ ይሄ ሰው ላይ ብትፈርዱ ወይ ከቻላችሁ ለማስታረቅ ሞክሩ። ካልቻላችሁ ደግሞ አርፋችሁ አርፋጭ ተጠመጡ እንጂ ሰውን የሚያስታረቅ ሰው የራሱን ስራ ትቶ የራሱ ሕይወትን ትቶ ላብርሽና ለሩታ መስዋዕት እየከፈለ ላለ ሰው አንተነ ጥፋተኛ፣ አንተነ ፍርድ፣ አንተነ የሆነ ነገር ማለቱ ተገቢ አይደለም ብዬ አስባለሁ። ምክንያቱም ነገሩ የበለጠ ማባባስ ነው ብዬ ነው ማስበው። እኔ ልቻልኩትን ነገር በጣም እየሞከርኩ ነው። እንደ ራሴ ማለት ነው። ስለ እንድትቀይር ብዙ ነገር በጣም አዲስ አበባም ሆና ብዙ ነገር ለመጨረሻ ጊዜ እያት ብዙ ነገር ጠይቄታሉ። ትላንትና ደው ፍርድ ቤትም ድረስ ሄደን ነበር። ፍርድ ቤት የተባለው ሀሳቦች ድጋሚ ያስይበትና በዚህ ቀን ቀጠሩ ሁለታችሁን ተገኙ ነው የተባሉት። እና የዛኔ ሩታ ሳባ ማትቀይር ከሆነ ወይም ደግሞ ይራ ዘመልኝ ማትል ከሆነ የዛኔው ፍርዱ ይፈርድና ሁለቱም መካፈል ያለባቸው ነገር ንብረት ይሁን ምንም ነገር ይሁን ተካፍሎ ይለያያሉ ማለት ነው። የተባለው ፍርድ ቤት እንደዛ ነው እኮ። እንደዛ ከተባለ ማለት ነው። ኤፍሬም እየነገርኩ ነው እኮ ጊዜ የለም፣ እያንዳንዱ የምታደርገው ነገር በጣም ጊዜ የለም። እያንዳንዱ በቃ ሸረፍራፊ ሰዓት ነው ያለችው። እና አሁን ላይ መከራከር ምናምን መጫዋጫው በቃ ሁሉም የደከመው ሰዓት ነው ገብቷላ። ተጫዋጭ ሆናል፣ ተጨቃጭቀናል፣ ተጣልተናል። ምንም ያመጣ ነው ነገር የለም አሁን ላይ በቃ ትላልቅ ሰዎች ነገሩን ማስተካከል የሚችሉበት ሰዓት ላይ ነው። እኛ ወጣቶች ሞከርን፣ ታገልን ምንም ያመጣ ነው ነገር የለም። ስለዚህ ትላልቅ ሰዎች ከኛ ቢያንስ ሩታ ልታከብራቸው የምትችላቸው ሰዎች፣ በአንደበት እንኳን ደፍራ ማትናገራቸው ሰዎች ነው ይዘን መሄድ ያለብን። ገብተዋላ እነሱ በህይወታቸው ብዙ አይተዋል፣ ብዙ ነገር ተምረዋል እና ጋሽ ደግሞ እኔ ነገርኩ እኮ ቅድም ነግሬ አለሁ ጋሽን ይዘው ብትሄድ እኔ እርግጠኛ ነኝ ሩታ አታሳፍርም። አሁን ምን እንዳልገባት ታውቃለህ? እኔ ሩታ ከዚህ በላይ መጫንም አልፈለግም። በጣም ብዙ ተጨንቆት ገብቶሃል። አሁን አንተ ስላልገባት እያወራችኝ ያለችው ነገር ከባድ ነው። አሁን አንተ እንደምታስበው እንደዚህ ከጋሽ ጋር ማገናኘት ከሆነ ሰው ጋር ማገናኘት ምናምን ነገር እንደምታስበው አይደለም። አብረህ አብረህ ድጋሚ ሩታ እምቢ ካለችው ጋሺ ምን አይነት ስሜት እንደሚሰማው እኔ ነኝ ማለት ነው። ገብቶሀል አሁን ሩታ አገናኝቻት። ሩታ እና ጋሺ ጋር ተገናኝ እኮ ለመጨረሻ ውሳኔ ሳይሆን በቃ ምን የሚሰማው ምን አይነትም ነገር ያድርግ፣ እኛ አይመለከተንም። ግን ለመጨረሻ ጊዜ ጋሺን ይዘህ ሩታ ጋር ሂድ ኤፍሬም። በቃ እኔ እንደ ወንድም የምለመነ እሱን ገብቷልና፣ አንተ የአብረሽ ወንድም ደስታው የምትፈልግ ከሆነ በቃ ጋሺን ለመጨረሻ ጊዜ ሄደ ከሩታ ጋር አገናኛቸው። እሺ አብርሽም በሌለበት ከአብርሽ ጋር ጭቅጭቅ ይፈጠራል ካልክ አብርሽ በሌለበት ሩታና ጋሽዬ ብቻ እንዲያወሩ ፍቀድላቸው። እኔ ነገር ነው አሁን እኮ ለፍቃደኛ ያልሆነችው ሩታነች። ምክንያቱም እኔ ደግሞ ልንገር አንድ ነገር እሷ ፍቺ የምር ብትፈልግ ከልቧ ብትፈልግ ኖሩ ማለት ነው እግዚአብሔርን ካሜራ ፊትም እንደዚህ ለናንተ ሽብል አትመጠን አብርሽንም የማግኘት ፍላጎት በጭራሽ አይኖራትም። ውስጧ ላይ በቃ ምንም ተስፋ ባይኖር ማለት ነው እቺ ልጅ ማለት ነው። አሁንም አብርሽ ከልቧ ስላልወጣ ገብቶሃል። አብርሽን አሁንም ስለምትፈልገው ከልቧ ማውጣት ስላልቻለች ነው፣ አንተንም ያላገኘች ነው። ፍርድ ቤት ሄደች እሱ ስሜታዊ የሆና በሰዓቱ ስላናደዳት ነው። ይሄ ገብቶሃል። ማናችንም ስንሆን ስንጎዳ የምናደርገውን ነገር እናደርጋለን። የሆነ ሰውን እኮ እየወደድከውም ትርቀዋለህ። ገብቷላ አሁን አብርሽ እየወደደች ነው እየራቀችው ያለችው። ይህ ደግሞ ልትረዳ አንተ ወንድሙን ስታገኝ ማለት ነው የሆነ ፍላጎት ኑሯት ሌላ አትመጣልህም። ይሄን እኮ ማወቅ ትችላለህ። ሩታ ያለ ምንም ፍላጎት አንተ ጋር ልትመጣ አትችልም። ስለዚህ ደግሞ ይህንን ትንሽ ተስፋ ካየ ጋሽዬ ከሩታ ጋር ማገናኘት አይከብደም ብዬ ስላሰብኩ ነው። አሁን እኮ የማክበር ጉዳይ አለ እኮ ካልከበደ ደግሞ ለአንዴና ለመጨረሻ የህሊና ጉዳይ ነው እንጂ ምንም የሚከብድ ነገር እኮ ደውሎ ጋሽዬን ይዞ ሄዶ ማገናኘት ነው። እዛች ጋር የሚፈጠረው ነገር ነው እንጂ እያገናዘብኩ ያለሁት እንጂ። አሁን ሁለቱም የማገናኘት ነገር ምንም ሲምፕል ነገር። እኔ ነገርኩህ፣ ጋሽዬ ደግሞ አይቀየማትም በቃ። ብዙ ጋሽዬ ተቀይሟል አይደለም፣ እየተቀየመው በልጁ ነው አላልከኝም? እዛኛው እኮ በልጁ በሷ በሁለቱም ነው የተቀየመው ገብቶሀል። በሁለቱም አዝኗል ጋሽዬ፣ በሁለቱም ነው ያዘነው። እሺ በቃ እሷ ላይም አዝኗል። እንደ አባት ሊሰማው ይችላል ላይ እንደ አባት ሊሰማው ይችላል። ግን ሐዘን ላይ ሐዘን መጨመር፣ አሁንም እኮ አዝኗል። እንዲህ ሲፋቱ እኮ አዝኗል። ከዚህ በለጠ ሐዘን ሊኖር አይችልም። በቃ ለአንዴና ለመጨረሻ ጊዜ ሄዶ ያናግራት። እሺ በለኝ። በቃ ይሄንን ማድረግ ከቻለ ይሄን እንድታደርግ ነው የምፈልገው። ከፈለክ አብዬንም ጨምራት። እሺ እናትህን አሟታል። ታልቅ ይቀርና ማለት ነው በቃ ጋሼ፣ ይሄን ግን ይዘህ ሄደህ ያለውን ችግር በስነ ስርዓት ይፍሪም። ቢያንስ አንተ ነገሮችን በብዙ ማየት ትችላለህ። ስለዚህ ከስሜታዊነት ወጣ ወጣ ያለችበት ቦታ ታውቃለህ። ሄደህ ጋሼ ነው ሰሞኑን ነው አገናኛቸዋለሁ። ዛሬ ከሰዓት ወይ ወደ ማታ አካባቢ ሁለቱን አገናኘቻቸው፣ ማንንም ሰው ሳይሰማ እሷም ጋሼ ማለሳለላትም መጠራትና እንደዛ እንድታናገር ነው ፈልግ። አሁን ላይ ኤፍሬም ዛሬ አገናኛቸዋለሁ፣ ከዚህ ቪዲዮ ሳይለቀቅ በፊት ዛሬ አገናኛቸዋለሁ። እስኪ ያለው ነገር አብረን የምናየው ይሆናል። ኢንፎርሜሽን ምን ምን እንደተባለ ምን እንዳለች ወይም ምን እንዳለች ወይ ምን እንዳለች ስነግርሃለሁ፣ ያለው ነገር አሳውቃለሁ። እኮ አብርሽ አሁን ላይ ከሚላ አይደለም ማን ምን አጥምታለሁ ስለሱ ነገር አላውቅም። በቃ ተው አልኩት አንተ ኤርሚላን ለምን በስነ ስርዓት አትቆጣት? የሚፈይ ኤርሚላ ማግኘት አልቻለሁም። አንድ ቀን ብቻ ነው ያገኘሁት። እኔ ከእሱ ጋር ምንም ነገር የለኝም። አሁንም እንዲታረቁ ነው እምፈልገው እና አነገር ያደርጪ ድጋሚ ድጋሚ ደግሞ እንደዛ ነው የምትለው። በቃ ድጋሚ፣ የሰው ልጅ ደግሞ ከዚህ በላይ ልታናግሩ አትችልም። በቃ አብርሽና አውጣ አንድ ላይ እንዲሆኑ ነው ፈልገው ነው ኤፍሬም። መክሰስም ካለብህ እኮ እሷን ነው፣ ከአብርሃም ጋር ምንም ነገር የሰው ህይወት እየበጠበጠች ያለችው እሷ ናት። አናገርኳት እኮ ግን ያም እንዴ ከአብርሃም ጋር ምንም ነገር የለኝም። እሺ ከሱ በኋላ ደሞ ደውዬ አላነሳችም ስልክ። ደውዬላት ነበር ራሱ ጋር አብርሃም አገናኝሽ ስለው ከኔ ጋር አይደለችም አለኝ። ማግኘት ሞክሬ ነበር እዚህም ብታዘር አመታለች ሰብዬ ነበረ። ስደውላትም ስልክ አታነሳም። ብቻ እሷንም ማግኘት እችላለሁ በአቢል በኩል ወይ በሰው በኩል አገኛት እና እሷንም ማውራት አለው። ማስጠንቀቅ ካለብኝ ማስጠንቀቅ ካለው ሌላም እርምጃ መውሰድ ካለብኝ ሌላም እርምጃ ወስዳለው። ስለ እሷ ነገር ሳይሆን አሁን አሁን ጄ ሩታ ጋር ያለው ነገር ከዛሺ ጋር ያለው ነገር ልጨርስ እና የእሷ ነገር ደግሞ ድጋሚ ኤፍሬም እሷ ካልወጣች ማለት ነው ህይወታቸው ሰላም አይሆን። በቃ እኔ እንድታደርግልኝ የምፈልገው አንድ ካብርሽ እና ከሩታ ህይወት ሄርሜላን ማስወጣት ሁለት ደግሞ ጋሽዬ ከሩታ ጋር ቁጭ ብሎ እንዲያወራ ማድረግ። ኤፍሬም በቃ እንድታደርግልኝ የምፈልገው ይህን ነው። ለዚህ ነው የጠራው። በጣም አመሰግናለሁ። እሺ ብላኝ ስለመጣ ማድረግ በቃ እደውልልሃለሁ፣ እነግርሃለሁ። ግን ደግሞ ዛሬ ያገናኛቸዋለሁ ብለኸኝ እንዳረሳ እና ቤተሰብ እኔ እንደ ጓደኛ ነው የምናገረው ለምብትሉ ዛሬም ነገም አብርሽና ሩታ እንዲታረቁ ፈልጋለሁ። እንዲታረቁበት መንገድ ደግሞ አመቻቻለሁ። እና ሩታ በጣም ጋሽዬን ታከብረዋለች፣ ትወደዋለች። እና ጋሽዬ ቢያናግራት በድጋሚ እኔ እርግጠኛ ነኝ እሽ ትሏለች። ለምን ብትሉ አንድ ሰው ጭራሽ ተስፋው ከቆረጠ ወንድሙም ሆነ አብርሽን ማግኘት አትፈልግም። እቺ ልጅ ማለት ነው ተስፋ ብትቆርጥ፣ በአብርሃም ተስፋ ብትቆርጥ አብርሽን በጭራሽ አታገኘውም። እኔ ነው የምላችሁ ሐሳቤን በደንብ አውቃችሁ ይታል ብዬ አስባለሁ። ወዳችኋል።